ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ፣ በያላችሁበት የሀገር ጥጉሉ ሰላም ፍቅር፣ ጤና ትሆኑ ዘንድ ዘወትራ የሚወታችን ነው ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያ ነው። በአሁኑ መሰናዷችን ከረፋድ በፊት ሰርተን ወደ እናንተ ባቀረብ ነው በድምፃዊ አንዷለም ጎሳ እና በባለቤቱ ዙሪያ ሰርተን ወደ እናንተ ያደረስናችሁ መረጃ ነበር ከሱ

መረጃ ጋር ተያይዞ ታዲያ እንዲሁ ባለቤቱ ቀነኒ ከመሞቷ በፊት ለመጨረሻ ጊዜ የሰራቻቸውን ቪዲዮዎች በተመለከቱ፣ እንዲሁም ደግሞ ከቤተሰቦቿ ጋር እንዴት ያለ ግንኙነት እንደነበራት በዚሁ በማህበራዊ ሚዲያ ላይ ለመጨረሻ ጊዜ የለቀቀችውን ቪዲዮ በተመለከቱና ደግሞ ከትዳራቸው ጋር ተያይዞ የሚነሱ አንዳንድ ጉዳዮችን በተመለከተ ወደ እናንተ ልናደርስ ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩና መሰናዷችንን ተከታተሉልን።

ቀነኒ ከመሞቷ ከአንድ ቀን በፊት የሰራችው ቪዲዮ ምን ይመስል ነበር? እሱንና ሌሎች ቪዲዮዎቿንም እንዲሁ እንድትከታተሉ እንጋብዛለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታቸውም ታዲያ እንዲሁ ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ኮዲው በትትና ጠየቅን ክበሩልን

ዛሬ ማለዳውን የተሰማው የተወዳጁ አርቲስት የአንዱ ዓለም ጎሳ ባለቤት የሆነችው የቀነኒ አዱኛ ጉዳይ በማህበራዊ ሚዲያው ላይ እንዲሁ ሲንሰራፋ በየሰው አፍ መነጋገሪያ ሆኖ ውሏል።

አርቲስት አንዷለም ጎሳ እጅግ በብዙ ፍቅር እንደሚወዳት የሚነገርላት ሚስቱን በቅርቡ ድል ባለሰርግ ሊያገባት እንደነበረ ውስጥ አዋቂዎች ይናገራሉ። ወዳጆቹ ዘመድ አዝማዶቹ እንዲሁ በፍቅር የሚወዳትን ልጅ ሲያገባ ወገባቸውን ጠበቅ አድርገው እንደሚድሩት እንጂ ዛሬ የተከሰቶ እንዲህ ውጥንቅጡ የወጣ ነገር ውስጥ ይገባል ብሎ አንድም ሰው አልጠበቀም ነበር። ድምፃዊ አንዷለም ጎሳ ባለቤቱ ቀነኒ አዱኛ ከመሞቷ አንድ ቀን በፊት እንዲሁ በፌስቡክ ገጹ ላይ

ማይ ዋይፍ ወይም የኔ ሚስት ሲል ከባለቤቱ ጋር የተነሳውን ፎቶ አያይዞ መለጠፉም ተነግሯል። ቀነኒ ከፎቅ ላይ ወድቃ ሕይወቷ ማለፏ የተሰማ ቢሆንም ቅሉ እንዴትና በምን አይነት ሁኔታ ውስጥ ልትወድቅ እንደቻለች ምንም አይነት ፍንጭ ሊገኝ ባለመቻሉ ሳቢያ አስክሬኗ ለከፍተኛ ምርመራ ወደ ሚኒሊክ ሆስፒታል ተወስዶ አስፈላጊው ምርመራ እየተደረገበት እንደሆነ ተነግሯል።

ድምፃዊ አንዱዓለም ጎሳ ከእህቱ ጋር ከጉዳዩ ጋር ተያይዞ ፖሊስ አስፈላጊው ምርመራ ተጣርቶ ለቀነኒ ሞት መንስኤ ነው ያለው ነገር ላይ እስኪደርስ ድረስ ለምርመራ በፖሊስ ቁጥጥር ውስጥ መሆናቸው የተሰማ ቢሆንም አሁንም ድረስ ግን ምን ተፈጥሮ ነው እንዲህ ያለ ነገር የተከሰተው የሚለው ጥያቄ አነጋጋሪም አደናጋሪም ሆኖ ውሏል። ከቀነኒ ሞት ጋር ተያይዞ

አንዳንድ ውዥንብሮች በስፋት እየተሰራጩ ይገኛሉ። ከነዚህም መካከል የጉዳዩን ዝርዝር መረጃ ሳያገኙ ገድሏት ነው የሚሉ ሰዎች በመሰለኝና በደሳሌኝ ሲያወሩ እየተሰሙም እየታዩም ይገኛሉ። እንዲህ ያለው ያልተጣራ ነገር ልክም ተገቢም አይደለም። ፖሊስ አንድን ግለሰብ ለምርመራ ፈለገዋለሁ ብሎ ያዘው ማለት የተያዘው ግለሰብ ወንጀለኛ ነው፣ ተፈጠረ የተባለውን ድርጊት ፈጽሟል ማለት እንዳልሆነ ልብ ሊሉ ይገባል። ይህንን ሁሉም ሊያቅ ግድ ነው።

እንዲህ ያለው ነገር ሲፈጠር ያላየም ያልሰማም ሰው እንደው ድንገት እግር ጥሎት እዛ ቦታ ላይ ቢገኝ እንኳ ፖሊስ ለምርመራ ፈልገዋለሁ ብሎ ከጠረጠረ ይዞት ሄዶ ምርመራ ሊከፍትበት እንደሚችል ሕጉም በግልጽ እንደሚደግፈው ይታወቃል። ከዚህ ነገር አንጻር ላልተገባ ትርፍ ተብሎ ባልተጣራ ነገር ላይ እንዲህ ያለውን ወሬ ማስወራት በልጅቱ ሞት ልባቸው ለተሰበረ ሰዎች ፍምሳት አካላቸው ላይ የመልቀቅ ያህል ከባድ ነው።

ከቀነኒና ከአንዱ ዓለም የትዳር ሁኔታ ጋርም ተያይዞ ልጅቱ ፍቅረኛው ወይ እጮኛው እንጂ ባለቤቱ አይደለችም፣ ስለምን ባለቤት ትላላችሁ ብለው የሚሞግቱም ብቅ እያሉ ነው። እርግጥ ነው እንዲህ ያለው ሙግት የፈሰሰ ውሃ ለማፈስ የሚያስሞክር ጉንጫ አልፋ ክርክር ቢሆንም ቅሉ ምንም እንኳን እንዳሰቡትና እንዳቀዱት በሰርግ ደግሰው ባይጋቡም ቅሉ ግለሰቦቹ ግን በአንድ ቤት አብረው ኖረዋልና

ባልና ሚስት ናቸው። በዚህ ረገድ እንደ ቤተሰብ ሕግ ሀሳብ አንድ ወንድና አንዲት ሴት በሕግ የሚጸና ጋብቻ ፈጽመዋል ማለት አንድም በቤተሰብ ሕጉ ከአንቀጽ አንድ እስከ አራት በተደነገገው መሰረት ከሶስቱ የጋብቻ ስርዓት አይነቶች ማለትም በመዘጋጃ ቤት በክብር መዝገብ ሹም ፊት በሚደረግ የጋብቻ ስምምነት

በሃይማኖት ተቋማት በሚደረግ የጋብቻ ስርዓት የሚፈጸም ጋብቻና በባህላዊ ስርዓት መሰረት የሚፈጸም የጋብቻ ስምነት ጋብቻ ሳይፈጽሙ አሊያም በህጉ ብቻ ጋብቻ እንዳይከናወን ክልከላ የተቀመጠባቸው ምክንያቶች ሳያግዷቸው በህግ በተፈቀደው አግባብ ጋብቻ ሳይፈጽሙ በራሳቸው አነሳሽነት ከጋብቻ ስርዓት ውጪ የባልና የሚስት ግንኙነት የመሰለ ትስስር መፍጠርን የሚያመለክት ሲሆን

በትዳር መልክ አብሮ መኖር ማለት ደግሞ በቤተሰብ ህግ አንቀጽ ዘጠና ስድስት ውስጥ በግልጽ ሰፍሮ እንደሚገኘው

አንድ ወንድና አንዲት ሴት ራሳቸውን እንደ ባልና እንደ ሚስት የሚቆጥሩና የሚኖሩ ከመሆናቸውም በላይ ቤተሰቦቻቸው ወይም ዘመዶቻቸውና ማህበረሰቡ እንደ ባልና ሚስት የሚቀበላቸው አሊያም የሚቆጥራቸው ሆነው ሲገኙ የትዳር መልክ ያለው ግንኙነት እንዳላቸው ወይም የትዳር ሁኔታ በመካከላቸው እንዳለ መረዳት ከተቻለ ባለትዳር ወይንም ባልና ሚስት እንደሚባሉ ህጉ ይጠቅሳል። ወዲህ የሁለቱም ቤተሰቦች ልባቸው በሐዘን ተቆራምቶ የሚሆነውን ነገር ለመስማት አቅም አጥተው ትንፋሻ

ሯቸው ሳለ ሚስቱ ነበረች አልነበረችም፣ ገድሏት ነው አልገደላትም የሚሉ ጉንጭ አልፋ አላስፈላጊ ክርክሮች የቤተሰብ ልብ ባያሌው ይሰብሩታል። ጓደኞቻቸው የሆነውን ነገር አምነው ለመቀበል በብዙ ተቸግረዋል። ሁሉ በየፊናቸው ስለ ሁኔታው የተሰማቸውን እየገለጹ ይገኛሉ። እንዲህ ያለውን የዱብዳ ዜና የሰማ የቅርብ ወዳጃቸው ስሜቱን እንዲህ ሲል ነበር በፌስቡክ ገጹ ላይ የገለጸው። ህይወት እጅጉን አጭር ናት። አንዳንዴ ለትንሽ ቅስበት አንዳንድ ሰዎች እዚህ ከኛ ጋር እምድር ላይ አሉ

በሚቀጥለው ቀን ደግሞ እንደው ድንገት ሄድንም ሳይሉ ስለመሄዳቸውም ሳያሳውቁ ይሄዳሉ። ቀነኒን ሞት በመስማቴ ልቤ በብዙ ተሰብሯል። እንዲህ ያለውን የልብ ሐዘን ለመግለጽ የሚበቃ ትክክለኛ ቃል መፈለግ በራሱ እጅግ ከባድ ነው። በተለይ ደግሞ ቀነኒ ማለት ለወንድሜ ለአንዱዓለም ጎሳ ምን ማለት እንደሆነች መግለጽ እጅጉን ከባድ ነው። ይኸው እስካሁን አሳቤ ከእርሱ ጋር ነው። ከእርሱ አልተለይም። እርሷን በማጣቱ እንዴት አይነት ሐዘን ውስጥ እንደሆነ እያሰብኩ ተጨንቄ ልሞት ነው።

ፈጣሪ ነፍሷን በሰላም ያሳርፍልኝ። ስትሰጠን የነበረው አክብሮትና ፍቅር በየልቡናዎቻችን ውስጥ ይኖራሉ ሲል ነበር ስለ ሁኔታው የተሰማውን በሐዘን የገለጸው። ቀነኒ ህልሟ ብዙ ነበር። ራሷን ማስጠራት የምትፈልግባቸው ስራዎች ነበሯት። በሞዴሊንግ ሙያ ከፍተኛ ተከፋይ ሆና ታዋቂ የማስታወቂያ ስራ ባለሙያም ሆና መስራት ትሻ ነበር። ከዛ በመለስ በበጎ አድራጎት ስራ ላይ ለመሳተፍ ፍላጎት እንዳላትም ወዳጆቿ ይናገራሉ።

እንዲህ ያለው የመልካም ስራ ተግባር እልፍ ልፍ እያለችም ቢሆን ስትሰራ የሚያሳዩ ቪዲዮዎችን እየሰራች በማህበራዊ ሚዲያዎቿም ላይ ትለቀ ነበር። ቀነኒ ቀነኒ ከውድ ባለቤቷ ጋር በአንድ ቤት እየኖሩ ቤቱንም ሞቅ ሞቅ እያደረገች ቡናውንም እያፈላላች ከእርሱም ጋር በሄደበት ሁሉ እየሄደች ሲወጣም እየወጣች ሲገባም እየገባች ብርታት ጥንካሬ ስትሆነው የሚያሳዩ ቪዲዮቿንም ሰርታ ስትለቅና ፍቅሯንም በአደባባይ ስትገልጽለት ከርማለች። ሰው መቼም እኖራለው እንጂ ሞታለው አይልምና

ትላንት ከትላንት ወዲያ በብዙ መከራና ስቃይ ለፍተው ጥረው ግረው እዚያ ያደረሷትን የቤተሰቦቿን ፍቅር ለመግለጽ የእናቷን አንገት በፍቅር አቅፋ የልቤን ይገልጽልኛል ያለችውን ዘፈን እየዘፈነችላት እናቴን እንዴት እንደምወዳት እወቁልኝ ስትል ብቅ ብላም ነበር። ትላንት ሀገር ሰላም ብላ ከወዳጆቿ ጋር የሰራቻቸው ቪዲዮዎች ዛሬ ለቋሚ ወዳጆቿ ለዘመዶቿ፣ በተለይ ለገዛ ወዳጆቿ የማያልፉት የማይሻገሩት ሕመም ይዘው የሚመጡ ሆነዋል።

እንኳንና ወላጆቿ ቀርተው ሁሉ ሰው ቀነኒ ከእናቷ ጋር የሰራቸውን እነዚህን ቪዲዮ ሲመለከት የእናት ህመም እንደምን የበረታ እንደሆነ ለማወቅ የሚያዳግተው አይደለም።

አንቺ ኮነ የሆንት የሆንሁት። ዛሬ እነዚህ የምትመለከቷቸው ቪዲዮዎች ቀነኒ ከመሞቷ በፊት በነበሩ ቀናት ውስጥ ነበር ሀገር ሰላም ብላ የሰራቻቸው። እንዲህ ፍልቅልቅ የነበረች ሰው ነች፣ እንግዲህ ትላንት ኑራ ዛሬ የሌለችው

ይህ የህይወት ውደት ነው። የህይወት መስመር እጣ ፈንታ ሁሉ ሰው ዛሬ ይኖራል፣ ነገ ያልፋል። የሆነ ሆኖ እንዲህ ካለው ጉዳይ ጋር ልባቸው ለተሰበሩ ለቀነኒ ቤተሰቦች፣ ለወዳጆቿ፣ ለዘመዶቿ በሙሉ መጽናናት እንመኛለን። ለእርሷም ፈጣሪ ነፍሷን በቀኝ እንዲያኖር ዘንድ ተመኘን። እናንተም የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። ጊዜ ሚዲያን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ጠይቅን።